ኢትዮጵያ በአባይ ላይ አዲስ ግድብ ጀመረች። የ500 ሚሊዮን ተዓምራዊ ፕሮጀክት በታሪክ ቅብብሎች በዜጎቹ ጥረትና ትብብር እዚህ የደረሰው በአፍሪካ ብሎም በዓለም እጅግ ግዙፍ ከሆኑ ፕሮጀክቶች መካከል የሚመደበው የህዳሴ ግድብ ሊጠናቀቅ እጅግ ጥቂት ጊዜያቶች ብቻ ቀርተውታል። ከመነሻው ጀምሮ የደም ዋጋ የተከፈለበት የህዳሴ ግድብ ከኢትዮጵያ የምንጊዜም ጠላት ከሆነችው ግብፅ አዳዲስ ሴራዎች እየተጠነሰሱበት ቢሆንም ነገር ግን ግድቡን ሊያስቆሙት አልቻሉም። አሁን ደግሞ ይቺ የፈሬው ምድር አዲስ መዶ ሰምታለች። ሌሎች ሁለት ግዙፍ ፕሮጀክቶች ፕሮጀክቶች በአንድ ጊዜ ሊገነቡ ነው ተብሏል። ዝርዝር መረጃውን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁ የሁሉዴይሊ ቤተሰቦች፣ እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንድርሶት ቻናላችንን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡ ይወዳያል። ወደ መረጃው እናሸጋግራችሁ። ከታላቁ የህዳሴ ግድብ ግንባታ ቦታ ጉባ ለኢትዮጵያና ለዜጎቿ ለአፍሪካ ብሎም ለዓለም የሚሆን መልካም ዜና ተሰምቷል። የታላቁ ህዳሴ ግድብ መስከረም ወር ሙሉ በሙሉ ተጠናቆ ሲመረቅ ሌላ እጅግ አስገራሚ ተከታታይ ግድቦች ይገነባሉ ተብሏል። ኢትዮጵያ ከህዳሴ ግድብ ምረቃ ማግስት በአባይ ወንዝ ላይ ሁለት ተጨማሪ የሃይድሮኤሌክትሪክ ሀይል ማመንጫ ግድቦችን በአንድ ጊዜ ለመገንባት የሚውል በቂ አስተማማኝ ፋይናንስ ከዩናይትድ አረብ ኤምሬትስ አግኝታለች በሚል የግብፅ ፖለቲከኞች በየሚዲያው ሰፊ ቅስቀሳ እየሰሩ ነው። የሀገር ውስጥ መረጃ ምንጮች እንደጠቆሙት ከህዳሴ ምረቃ በኋላ በግቤ ወንዝ ላይ የሚገነባው ግቤ አምስት እንዲሁም ደግሞ በአባይ ወንዝ ላይ የሚገነቡት ሁለት ግድቦች ማለትም የመንዲያና ካራዶቢ ግድቦችን የመስራት ዜና ሊበሰር እንደሚችልም ጠቁመዋል። ኢትዮጵያ ለሀገሬ ገበሬ እፎይታን ይሰጣል፣ ዝናብ እየጠበቁ የሚያርሱበት ጊዜም ያከትማል ብላ የመንዳባ ፕሮጀክት ልትሰራ መሆኑን አስታውቃለች። ኢትዮጵያ በአባይ ወንዝ ላይ ሁለተኛ ግድብ ለመጀመር እየተንቀሳቀሰች መሆኑ ይህንን ውጥረት ወደ ሌላ አቅጣጫ ሊወስድ ይችላልም እየተባለ ነው። ሁለተኛው የመንድባ ግድብ ከህዳሴው ግድብ ጋር ሲነጻጸር አነስ ያለ ለኤሌክትሪክ ኃይል ለመስኖ ልማት የሚውል መሆኑም ተነግሯል። አንዳንድ ውስጥ አዋቂዎች መረጃውን እያወጡት ሲሆን የዚህ ግድብ ጥናት የተከናወነው በአፄ ኃይለ ሥላሴ ዘመነ መንግስት በአሜሪካውያን ተመራማሪዎች እንደሆነም ተነግሯል። የመንድባ ግድብ ወደፊት በአባይ ወንዝ ላይ ይሰራሉ ከሚባሉትና አጠቃላይ ዲዛይናቸው ወጥቶ ከተጠናቀቁ ፕሮጀክቶች መካከል ቀዳሚው ነው። አሁን ላይ በአንድ ድርጅት ፋይናንስ አድራጊነት ይህ ግድብ በአባይ ወንዝ ላይ ይጀመራል የሚሉ መረጃዎችም እየወጡ ነው። አሁን ኢትዮጵያ ተጨማሪ አዲስ የግድብ ግንባታ ልትጀምር መሆኑ ተረጋግጧል። ግድቡን የሚሰራው ደግሞ የእዳሲውን ግድብ እየገነባለው ሳሊኒ ኩባንያ ሲሆን በቀጣይ መስከረም ግድቡ ሙሉ ለሙሉ ሲጨርስ አዲሱ ግድብ በይፋ ይጀመራል። ደጋግመን እንደምንለው ኢትዮጵያ ተፈጥሮ ከሰጣት ሁሉ የሚበልጠው ጸጋዋ ውሃ ነው። ውሃ ለኢትዮጵያ ከድህነት መውጫ መንገድ አንዱ ነው። ወንዞቻችን የማይነጥፉና ትልቅ ሀብቶቻችን ናቸው። ከሰሜን እስከ ደቡብ 12 ግዙፍ የወንዝ ተፋሰሶች አሉ። ወደ 12 አቅጣጫ የሚፈሱ ትልልቅ ወንዞች አሉ። ኢትዮጵያ በየዓመቱ 122 ቢሊዮን ኪቢክ ሜትር ውሃ ታፈሳለች። ከዚህ ውስጥ 97% የሚሆነው ከኢትዮጵያ ወጥቶ ወደ ጎረቤት ሀገራት ይሄዳል። ይህም የሆነው ኢትዮጵያ የአፍሪካን ከግማሽ በላይ የሚሆኑ ተራሮችን የያዘች በመሆኗ ውሃዎቹ በሙሉ ወደ ዝቅተኛ ጎረቤቶቿ ስለሚፈሱ ነው። የኢትዮጵያ ወንዞች በአራቱም አቅጣጫ ነው የሚፈሱት። ኢትዮጵያ የመጀመሪያውን የህዳሴ ግድብ አጠናቃለች። እናም በህዳሴው ግድብ ዙሪያ የነበሩትን ማሽኖች በሙሉ ወደ ሌላኛው ግድብ ልታዛውር መሆኑንም የፈረንሳይ የደህንነት መስሪያ ቤት መረጃዎችን እንዳወጣ የራሳቸው የግብፅ ሚዲያዎች እየዘገቡ ነው። ኢትዮጵያ ከመንዳባ ግድብ በተጨማሪ የምትሰራው ሌላኛው ግድብ ከአራዲባ ግድብ መሆኑን ተረጋግጧል። እነዚህ የሚሰሩ ሁለት ግዙፍ ግድቦች የህዳሴ ግድብን የሚያክሉ የመያዝ አቅም ያላቸውና ከፍተኛ የኤሌክትሪክ ለማመንጨት አቅም ያላቸው መሆኑም ተነግረዋል። ኢትዮጵያ እነዚህን ሁለት ግድቦች ለመስራት ያቀደችው የህዳሴውን ግድብ ዕድሜ ለማራዘምና በአፈር መጠራቀም ምክንያት ሊመጣ የሚችለውን ጉዳት ለመቀነስ በማሰብ መሆኑን የግብፅ ሚዲያዎች ከቀናት በፊት ሲያብራሩት ነበር። ኢትዮጵያ በህዳሴ ግድብ ከያዘችው 74 አሊያም 85 ቢሊዮን ሜትር ኪቢክ ሊደርስ የሚችል ውሃ ይይዛሉም ተብሏል። ይህ ከሆነ ደግሞ ተጨማሪ ሌላ ግዙፍ የህዳሴ ግድብ አይነት ፕሮጀክት ተፈጻሚ ሆነ ማለት ነው። አስገራሚው ነገር ደግሞ ግብጽ ምንም አይነት ውሃው ላይ የምታዋጣ ነገር ሳይኖራት 160 ቢሊዮን ኪቢክ ውሃን ይዛለች። በአንጻሩ ደግሞ ኢትዮጵያ የውሃው ባለቤት ሆና ይህንን ውሃ መያዟ ለነሱ ወንጀል ነው። አሁን ስለ ህዳሴ ግድብ የምናወራበት ጊዜ አክትመዋል። አሁን መነጋገር ያለብን አሁን ማስጠበቅ የሚገባን በቀጣይ በሚሰሩ ግድቦች ምን ያክል ውሃ ይይዛሉ፣ በምንስ መንገድ ነው የሚሰሩት የሚለው ላይ ማተኮር አለብን ሲሉ በታላቁ የህዳሴ ግድብ መሸነፋቸውን እና በቀጣይ በሚሰሩ ግድቦች ላይ ብቻ የመነጋገር እድል እንዳላቸው እየገለጹ ነው። የፈረንሳይ አርኪቴክቸሮች ናቸው ይህን ፕሮጀክት ሰርተው የጨረሱት የሚሉ መረጃዎችም እየወጡ ነው። አንድ የግብጽ ጋዜጠኛ፣ የቀራቸው ነገር ግድቡን ወደ ተግባር ማስገባት ብቻ ነው። ግድቡ ሁለት ይባል እንጂ ሶስት ለመስራት ማቀዳቸውንም እናውቃለን። ልብ በሉ፣ ጠቅላዩ ከፈረንሳይ አርኪቴክቸሮችና ከጣሊያኑ ሳሊኒ ጋራ ተነጋግሮ ጨርሷል። ይህም መረጃ ደግሞ ያወጣው የፈረንሳይ የደህንነት አካል ነው። ስለዚህ መረጃው የውሸት ነው ማለት አንችልም። እነዚህ ግድቦች መሰራታቸው አይቀርም ሲልም ተናግሯል። ኢትዮጵያ ከዓመታት በፊት የጀመረችውን ይህን ግድብ ከሞላ ጎደል እያጠናቀች ባለችበት በዚህ ወቅት ኢትዮጵያ ቀጣይ በአባይ ወንዝ ላይ ስለምሰራው ግድብ እያሰበች እንደሆነ ከወደ ግብጽ መረጃ ደርሶናል ያሉ አካላት ከፍተኛ ጩኸት እያሰሙ ይገኛሉ። ግብጽ ለዓመታት በድርድር ስትደክም የነበረው ኢትዮጵያ አንዲት ፊርማ እንድታስቀምጥላት ነበር። ድርድሩ ሁሌም በስምምነት የማይጠናቀቀው ይቺን ፊርማ ኢትዮጵያ አልፈርምም በማለቷ ምክንያት ነበር። ኢትዮጵያ ይቺን ጥያቄ ተቀብላ ብትፈርም ግብጽ የሕዳሴውን ግድብ መጠቀም አይደለም ድጋፍ ሁላ እንደምታደርግ ተናግራም ነበር። ይህ ጥያቄ ኢትዮጵያ ከዚህም በኋላ በአባይ ወንዝ ላይ ምንም አይነት ግድብ ላለመስራት እንድትፈርም የሚጠይቅ ነው። ግብጽ የፈራችው አልቀረም። አሁን ኢትዮጵያ በአባይ ወንዝ ላይ ሌላ ግድብ ለመስራት ውስጣዊ ጥናት ላይ እንደሆነች የግብፅ ፖለቲከኞች በይፋ ወጥተው አረጋግጠዋል። የህዳሴ ግድቡ ሙሉ ለሙሉ ሙሌት ከተካሄደ በኋላ ግብፅ ምንም አይነት አቅም አይኖራትም። ምናልባትም ኢትዮጵያን ከማመጽ የዘለለ ምንም አይነት እርምጃ የመውሰድ አቅም አይኖራትም። ይህ ከሆነ አሁን ከወደ ግብፅ የተሰማው ሁለተኛ ግድብ አይደለም፣ ሌላ ተጨማሪ በርካታ ግድቦች ኢትዮጵያ ውስጥ ይሰራሉ። ምክንያቱም ደግሞ ኢትዮጵያ ግድቦች ያስፈልጓታል። የኢትዮጵያ መንግስት ሁሉም ህልም ይህ ነበረ። ዛሬ የህዳሴ ግድብ የተሰራው በአፄ ኃይለሥላሴ ዘመነ መንግስት የተደረገውን ጥናት መሰረት በማድረግ ነው። የደርግ መንግስትም የሰጠው ጥናት አለ፣ በአሁን መንግስትም የተደረጉ ጥናቶች አሉ። አንድ ሳይሆን 10፣ 20 ግድቦች በአባይ ወንዝ ላይ ቢገነቡ ወንዙ እነዚህን የመሙላት ብቃት አለው። የኢትዮጵያ የአፍሪካ የህብራ ማማ የመሆን አቅም አላት። ለዚህ ጸጋ ያበቋት ደግሞ ተራሮቿና አመት እስከ ዓመት የሚፈሱ ወንዞቿ ናቸው። ኢትዮጵያ ወንዞቿን ለመጠቀም ማለም የጀመረችው አሁን አይደለም። 1100 ዓመታት አልፈዋል። በተለይ በ1960 ዎቹ ደግሞ እላስ ጽራሽ ትግል ተደርጓል። በርካታ ጥናቶች ተደርገው ተሰንደው ተቀምጠዋል። የህዳሴው ግድብ ሶስት መንግስት የተሳተፉበት የትግል ውጤት ነው። ገና ወደፊት ኢትዮጵያ ብዙ ግድቦችን ትሰራለች። ጠቅላይ ሚኒስትሩ ባንድ ወቅት ኢትዮጵያ በወንዞቿ ላይ እስከ መቶ ግድቦች የመስራት ዓላማ እንዳላትም አስታውቀው ነበር። ይህም በወቅቱ በግብጾች ዘንድ ከፍተኛ ጫጫታን ፈጥሮ ነበር። ኢትዮጵያ በቅርቡ በአባይ ወንዝ ላይ አዲስ ግድብ ልጀመት ትሻለች የሚሉ ጭምጭምታዎችም ወጥተው ነበር። ኢትዮጵያ ወደፊት በርካታ ግድቦች ለመስራት ከወዲሁ አቅዳለች። ከዚህም በፊትም ኢትዮጵያ በአባይ ወንዝ ላይ ሁለተኛ ግድብ ለመጀመር እየተንቀሳቀሰች መሆኑ ይህን ውጥረት ወደ ሌላ አቅጣጫ ሊወስድ ይችላልም እየተባለ ነው። ሁለተኛው የመንዳባ ግድብ ከህዳሴው ግድብ ጋር ሲነጻጸር አነስ ያለና ለኤሌክትሪክ ኃይል ለመስኖ ልማት የሚውል ነውም ተብሏል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባለስናችሁ መረጃ እንደተደስታችሁበትና ስለዚህ ኢትዮጵያ ሀገራችን በአባይ ላይ የጀመረችው አዲስ ሁለት ግዙፍ ግድቦች በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን የምናስባቸውን መረጃዎች ይዘን እቀርባለን። ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ የደውል ምልክቱን መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሀገራችን ይብዛ።